የኔ እናት እኮ ወሺ ቁጥሩ ሴም ቲንግ። አሁን የዚች እኔም እናቴ ልጇን ቀብራለች። ወየሮጋ ምንድን ነው መሰላችሁ? ሃይማኖታችን እየለቀቅን ቤቢ ወደዚህ ወደ ሴጣን ላይፍ እየገባ ነው። ቲክታክ ሲጀመር የሴጣን ቤት ነው። አሁን ድሮ ቀረ። ድሮ አማካሪ አለ። ድሮ የሚያዝንልን ሰው ነበር። ድሮ የሚያማክል ሰው ቤቢ ዘንድሮ አጥቶ የሚደፋሽ ዝብላል ወይት እዩ ሰላም ነው ጽጌ፣ እንደነሽ? አለን ዴቭ ስንደውልለት አያነሳም። የአንድ ሰው ስልክ ብቻ አንስቶ ነበር የሚለው ነገ ላገኛችሁ ምናምን ነው የሚለውና፣ ዛሬ ሰው ቤት ልንልክ ስንፈልግ ቤት አድለው ምናምን ነው የሚለው። እኔ ግን ቅዳሜ ለት አግኝቼው ነበር፣ የሆነ ቀረፃ ነበረን አሉ። ነው አሞት ይሁን አላውቅም፣ ማክስ አድርጓል። ባልገባይ መሰላችሁ ያኔ ሮ አንድ ስታንድ ቅርታር ኩልኝ ህዚ ቅሪ በለ ውራባት ሁሉ ነገር ተፈቅዶልናል። ሁሉ ነገር ግን እንደማይጠቅመን ኮ መጽሐፉ ተጽፎልናል። እግዚአብሔርን ማስቀየም ነው የሚሆን። እውነቴን ነው የምላችሁ። እግዚአብሔር ደግሞ ራሱን የገደለ ደግሞ ይቅር አይባል አምላክ እንዳመጣሽ ራሱ እንዳመጣሽ ራሱ ሽንገለሽ አምላክ ወሰደው ማለት አይቻልም። ከባድ አሁን እኮ ይሄ ልጅ እኮ ራሱን ለመግደል እኮ ላይሆን ይችላል እኮ አ ምን የምናውቀው ነገር እኮ ይሄ እንደዛ አይደለም። ይሄው እ አስራ አምስት ቀን የቀረ ብሎ አዳምጪው። ዮኒን አስገባ ጊዜ ግን ስለዚህ በዚህ አጋጣሚ ሳላውቀሙና አዋቂ የቅርብ ጓደኞችን ከልብ ቅርታ መጠየቅ ይፈልጋሉ። አስራ አራት ቀን ስለሆነች አንዳንድ በዚህ የእሱ ላይፍ የሱ ነው ለሌሎቹን እ ድል እየሰጣቸው ነው። ግን ሌሎቹንም እኮ ቤት ውስጥ የተጨነቁትን ወደ አምላክ ወደ ፊታት እየመጡ ነው። ለሌሎቹም የምናስብ ነው እ ቤ ሌሎቹ ይሄ ልጅ እኔ ተቸግሮ ነው ልበል እንግዲህ ዛሬ አጠናት ልጅ አታችኋል። እኔ ሚሊዮኔር ልጅቷ ሳቃት አንድ ቀን ራሱ አንድ እንኳን ልታደርግ አይደለም። ፈገግቷ ራሱ ለብዙ ሰው ፀሐይ የሚያበራ አራት ዓመት ካይንድ ፐርሰን ነው እንጂ ስለማንም ሰው እና

አንቺ፣ ኢትዮጵያ ልኖርሽም እንዴ? ልጁ ወጣትነት ሲል እዛ አሜሪካ ሀገር ብዙ ሰዎች ራስዎን አጥፍተዋል፣ ከወጣቶቹ እንደኛ የሚመክራቸው በማጣታቸው። ሶ ወገን፣ እኔ አሁንም ቢሆን ማንም ሰው ላይ አልፈርድም። እኔ ልፈርድ አይደለም እኔ ልጁ ገደለ አልገደለ ማቆ ነገር የለም። ከአሜሪካው ኒ ስለ ኢትዮጵያ ልጅቷ ኢትዮጵያ ነው አይደለም የታወቀች ሞዴል ነች። ጌታን ነው ምንል። በጣም ህፃን ልጅ ነች። ጥሩ ቲክቶክ ላይ መታ የምትዘባዘብ ልጅ አይደለች። ስለዚህ አሁንም ቢሆን እኔ ላለፈ ነገር አይደለም። ህይወቷ አይመለስም። የፈሰሰው አናፍስም። ኤቭሪባዲ ኖስ ወንድማችንም ዳይት የምትባለውም ኔን አባት ወጣት ነው። አንተ ገና ከኛ ብዙ ሰራሳል

እኔ እንግዲህ ማሪዬ ጓደኛችን ነው። ግን ዛሬ ሰው ቤቱ ሊድ ፈልጎ ቤት አይደለውም ማለት ሲደውለት ለአንድ ሰው ብቻ ነው ስልክ ያነሳው። ኢቨን ቴክስት አይመልስልንም ሲደውሉም አያነሳም። ግን እኔ አሉን ነው ብቻ የጤና ችግር ሊሆን ምን ይሆን አላውቅም። ይሆን ነገር ሳይሆን እንደዚህ አይነት ቪዲዮ አይሰራም። ግን ያሳዘነች እውነቴን ጭራሽ ደግሞ ሷንሳል ደግሞ ሁን ደሞ ቪዲዮ ላኩልኝ የዚህ ልጅ አሁን ስልክ አንስቷል አለች። እንግዲህ ሜቢ ደግሞ ሽናሽ ወይስ ጋቢ አረባ ካችሁ ወጣቶች፣ እንደ በእናታችሁ ችግር መጋፈጥ ልመዱ። ችግር አንዱ ጊዜ ከፋ ነው፣ ግን ራስ መጥፋት መፍት ሆኑ ለምንም ነገር አቤት አቢላክ ወሳ ማሚ ዋይ አይ እኛ ራሱ ቀኑን ሙሉ ላይክ እንትን አይተን፣ እኔ ጠዋት የልጅቷን ፖስት አይቼ ከዛ ደግሞ ስክሮል ሳደርግ የእሱን አየሁኝ እና ሜሴጅ ኬልት ነበር አልመለሰም። ግን እነ መናን ምናም እየጠየቅ እንትና መልኬ እሱን እንዲያዋራው አድርጋው ነበር እና እሱ አዋርቶታል። አሁን ደህና ነው፣ ሰው ነገ እንገናኛለን፣ ምናም ብሎ አውጥታለሁ። ሪቪው አድርጊው፣ በቃ ሪሙቭ አድርጊው። ቪዲዮውን ደውላት፣ ያደረገዋል፣ ያደረገዋል፣ ያደረገዋል። አይደለም አሁን ነው ማድረግ ይለው። ሁሉም እኮ ነገ እያለ ነው። ነገ ሰውሰውን ያዋራ አዳንቱ ማንሻቢ ዛሬ እናንተ እስክታነሱት ነገር ለእና አንድ ሁለት ሰው አይቶ ደግሞ እራሱን ቢያጠፋ ኩለን ነው። እንደዚህ አይነት ፎቶ ማን ነው ነው ምን ምንድን ነው ሞቲቬሽን ነው? እና ምን ሆኖ ነው ብዬ ያነገረዋል። እነግራችኋለሁ ብሏል። ጽፍላችኋለሁ ብሎናል። ውስጥ እና እሱ እንዲያጠፈው ነገ ተገናኝተው ያጠፈዋል ብሏል። ግን ለእኛ ነግራቸዋለሁ ብሏል። በውስጥ ግን ብቻ አሁን ላይ እንደዚህ እኛ እኔ ብዙ ነገር ነው ያሰብኩት የህክምና ብቻ ብዙ ነገር በጣም እና አሁን ያለበት ደህና ነው ብሏል። ስለዚህ እሱ ደህና ስለሆነ ቪዲዮ አይነሳም፣ ውጭ ቪዲዮን ያነሰዋል። ግን እውነት እንደዚህ አሁን ብዙ ሰው እንደዚህ በጣም አይቻለሁኝ። ኢቭን ከሱ እንትን ላይ እኔም ነገ ሄዳለሁ ከሳምንት በኋላ ምናምን ይላል። ይሄ መፍትሄ አይደለም። ሰው በየሃይማኖቱ ቢሄድ ጸሎት ማድረግ በጣም እግዚአብሔር ተረሳ እኮ በቃ። አምላካችን እንረሳን ታጣጣሉ አምላክ ፈሪያ እግዚአብሔር እኮ ተረሳ። እንደ ቤተክርስቲያን እኛ የኛ እናት አባቶች ቤተክርስቲያን ሄደው ነው ስንት ችግር ያሳለፉት። አሮ ነው ሰው ትልቅ አርጎንት ነው ያየዋል። ግን የማይረሳ ነገር የማያልቅ ነገር የለም። ያበላሸ ነው በቃ እኔ ነገር ይሄ ቲክቶክ ባንድ ጊዜ የቲክቶክ የሰው የሶሱ ሲዘንና ከቲክቶክ ውጭ አለም ያለ አይመስለንም ቲክታ ከመጣሁ ጋራታሆነው አልዬ በደንብ እኮ ይታወቃል። እንደዚህ ለሁለት እየሆኑ ምናምን እንደ ድራማ ነገር ምናምን ይሰራል። እኛ ጋርም እኮ ላይብ በጣም ይገባል። እኔ ነው ማማዬ እኔ አሞለባት። እውነቱ ነው ቤተሰብ እኔ አልኩት ምንድን ነው ለሌላ ሰው የሞተችዋ ልጅ በጣም ነው እኔ አንጀቴን የበላችው። ሚካኤል በሚያውቀው ነው የምነጋቱ። በጣም እኔ ገና ወጣት እንኳን የእሷን ልጅ እውነቴን ነው የምልሽ። እግሯን ስመሽ የምታገቢያት ምክንያት ጌታን ነው የምነጋችው። እኔ ስለማውቃት አራት ድምፃዊ ባለቤት እኔ የማን ባሏ ማን ይሁን የማውቀው ነገር የለም ምንም ማውቀው ነገር የለም። ግን ልጅቷን ያካት አሉ። ፓንዳሚኩ ላይ የተዋወቋል። እኔ ገና እየፈነዳች ወጣት የሥነ ስርዓቷ ስታወሪያት እራሱ እንደ ፍቅር እንደዚህ አይነት ሰው ተምሪ ተነስቶ ሮጋንየ የኔ ስቶሪ ላይ አለ። ገብተሽ ስቶሪ ላይ በጣም ያሳዘነች እናቴ፣ እንደምነግርሽ በዛ ላይ ደግሞ ይሄ የተጻፈው ሜሴጅ እውነት የእሷ ከሆነ የተፖሰተው ሜሴጁን ብታነቢ ጁላይ ላይ የዛሬ ቶኒፎር ላይ አንቺ ኳስ ላይ ሆነ ፖስት የተፖሰተው ነገር ብታይ ትነግጫለሽ። አረ ምን ብላ ነበረ?

አፊያው ነፍሷን በጣም እውነት ነው፣ እኔ እውነቴን ነው ነፍሷን፣ እኔ እውነት አሮን ነው እኔ ወጣት ሲሞት ያሳዝነኛል በጣም ልጅ ነች እኮ። በኮሚኒቲዋ ባለችበት ኖ በኦሮሞነቷ የምትኮራ ልጅ፣ ቤተክርስቲያን የምትሄድ በኢትዮጵያነቷ የምትኮራ ልጅ፣ ፖለቲከኛ አደለች፣ ጎጠኛ አደለች። እንደዚህ አይነት ሰው ሲሞት ያሳዝናል። ገንዘብ ይመጣል ይሄዳል፣ ሰው ይመጣል ይሄዳል። ራስን ማጥፋት ግን ይከብዳል። ስለዚህ አሁንም ቢሆን እንደዚህ አይነት ይህን እያየ የቸገረው ነገር አንድ ቀን መብላት ያቃተው ሰው ብሎ ራሱ እንዲያጠፋ ማነው አሁን

ለእሷም ደግሞ እኔ አሮ ነወር ሀያፕል የእሷ ራሷን ማጥፋትም ሆነ ነሱ የገደላት ነሱ አይመለስም፣ ተመልሶ አይመጣም። አልታወቀም አደለ እንዴት እንደሞታች። ምንም እኔ ምንም ማውቀው ነገር የለም። እንግዲህ ልጁ አቆ ዘፋኙ እንደሆነ ማውቀው ነገር የለም። ያው እንግዲህ በየቦታው ስቴጂ የተኮሰቱ ነገር አለች። እውነቴን ነው ምላቸው ስና ስለዚህ አሮ ነው። እግዚአብሔር አምላክ እውነት ልቦና ይስጣት። ለሁላችንም ልቦና ማስተዋልና ልቦና ይስጠን። አሁንም ነው የምነግራት ማስተዋልና ልቦና ይስጠን። ቤት ገብተዋል። ምን ዋጋ አለው? እኔ ቢታሰር ቢፈታ የሞተ ሰው አይመለስም። እስምል በቃ አትመለስም። ልጅቷ ሄዳለች አለ ነገ